የተሰበረ ልብ ምን ያህል ይከብዳል? አሰላሙ አሌይኩም ራህማቱላሂ ወበረካቱ። ውዴ ተከበራቸው የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ርዕስ በአዲስ ነገር ትቻላ ማለት ነው። የዛሬ ርዕስ የተሰበረ ልብ ይላል። ልቤ ተሰበረ ፍቅር በውስጡ አለቀሰ። እየነበረው ደስታ ወደ ሀዘን ተለወጠ። የነፍሴ ብርሃን በድንገት ጨለመ። እንባ የፈሰሰ የልቤ ቁስል እያጥብ በመራራው መቆት ሀዘኔ ተጨምሮ ያ ቃል ኪዳኔ የት እንደገባ ጠፋኝ። በውስጤ የቀረው ባዶነት ቁስል። ግን ተስፋ አልቆረጥኩም በውስጤ እምነት አለኝ። እየተሰበረ ልብ እየተሰበረ ልቤ አንድ ቀን እንደሚፈወስ ይህ ጊዜ ያልፋል፣ እንባዬም ይደርቃል። አዲስ ፍቅር ይመጣል፣ ልቤም ዳግም ይሞላል። አሁን ዝም ብያለሁ። የልቤን ጩኸት አዳምጣለሁ፣ ፈውሴን ፈልጋለሁ፣ ወደፊት እጓዛለሁ። ያለፈውን ትቼ አዲስ ህይወት ጀምራለሁ። የተሰበረ ልብ በፍቅር አዲሳለሁ። የተሰበረ ልብ አዲስ ትምህርት ሰጠኝ፣ የራሴን ዋጋ ይበልጥ እንዳውቅ አደረገኝ። አሁን ጠንክሬያለሁ፣ ራሴን አከብራለሁ። ለወደፊቱ ደስተኛ ህይወት ኖራለሁ። በእርሶ የመካ ኮከብ፣ የልቤ አዝማሪ የምድር ጸዳል የሰማይ አብ አምባሪ የነብያት ማህተም የረህራሄ ምንጭ ሙሐመድ ሆይ ከፍቅሬ በላይ ምን አለኝ? ጦብ ባሪያ ዓለምን አሞገስክ በመልካም ስነ ምግባር ቦታችን ማረክ። የፍትሕ የፍትህ ተምሳሌት የፍቅር መግለጫ በተቀመመው የህይወት ጫ የህይወት የህይወት ውሃ ምንጭ ስነ ሲነሳ ልቤ ይደሰታል። እዝነት ሰግዶ ሁሌም ያመብሳል። የአላህ መልእክተኛ የተሰበረ ነብይ ፍቅርን ተማርጌ ሁሌም እመራለሁ እናራለው ሱለላሁ ዐለይሂ ወሰለም የተሰበረ ልብ ትግስት አንተ ህይወት በረፍኩ ያደከምኳቸው ሰዎች አንድ ቀን ይመጣል። አንተ የራስህ ላይ የለበስከው ልብስ ሰዎች አገላብጠው የሚያውለው ቅልህ ቀን የተከፈተ አፍ እና አይንህን ሰዎች የሚዘጉ ሁሉን ቀን ተራመድ ከሄድክበት ቦታ ሰዎች ተሸክመው የሚያሳውቁህ ቀን ቤትሽን አን እንኳ ታፍሪ የነበርሽ በሰዎች ገላሽ የሚታጥበት ቀን ጌጣጌጥሽ ሁሉ ከላይሽ ላይ የሚወልቅበት ቀን ነገር ጌጣጌጥሽ ሁሉ ከላይሽ ላይ የሚወልቅበት ቀን። ፌስቡክ፣ አጀብ! ልብ የሚነካ ታሪክ። እናት ከልጅነት በኋላ ያጋጠማት ልዩ ታሪክ። ልጅ በአንድ ዲን ዩኒቨርስቲ ተማሪ ስትሆን ልዩ ድምጽ ነበራት። በዚህም ሁሉ ጊዜ ሌሊት ቁርአን ትከራ ነበር። ቂራአቷም እጅግ ያማረ ነበር። እናት ወደ ክፍሏ ስትሄድ ከልጇ ከክፍል በር ላይ በመቆም ያማረ ቂራአቷን ሁሉ ጊዜ ታዳምጥ ነበር። በዚህ አይነት ቅናቶች አልፎ ነበር። በዕለታት አንድ ቀን ይህች ልጅ ታመመች። ቤተሰቦቿ ወደ ሐኪም ቤት ወሰዷል። በሆስፒታሉ ለቀናት ቆየች። ማገገም አልቻለችም። ህይወቷ በሆስፒታሉ ውስጥ አለፈ። ቤተሰብ በጣም አዘነ። በተለይ እናት በልጇ ሞት እጅጉን አዝናለች። የመጀመሪያው እናት ለልጅ ያጣችበት ቀን ዓመት ያከለ በሰመታት ምሽቶ ወደ ክፍሏ የምትሄድበት ሰዓት ላይ እናት እንደለመደችው ከልጇ ክፍል በር ላይ ቆመች። ይሄኔ አንድ አስደንጋጭ ነገር ሰማች። ከክፍሉ ውስጥ ብዙ ሆኖ ዝግ ባለ ድምጽ ለቅሶ ይሰማል። ወደ ውስጥ ለመግባት ፈራች። እስኪ ነጋ ጠብቃ እናት ለሊት ከልጇ ቤት ውስጥ የሰማችውን ለቤተሰብ ነገረች። ወደ ክፍሉ ገቡ፣ ምንም ነገር የለም። በሁለተኛው ቀን እናት እንደለመደችው በተመሳሳይ ሰዓት ወደ ልጇ ክፍል ስትሄድ ናት የሰማችሁን ድምፅ በድጋሚ የሰማች፣ የሰማችሁንም ለባለቤቷ ነገረችው። ባለቤቷም ሲነጋ የሰማችሁ ምን እንደሆነ እናጣራለን። አሁን ተሚላ ጠውጠውት ላይ ወደ ክፍሏ ሲሄዱ ነገር የለም። እናት ግን ድምፁን እስማት እርግጠኛ ነበረች። የሰማችው ለአንዷ ጓደኛ ትነግራታለች። ጓደኛ እንደ አዋቂ ሰው ብታማርከው የተሻለ እንደሆነ ትነግራታለች። እናትም አንድ ሸክ ጋር በመሄድ ስለ ሁኔታው ነገረች። ሸክም በሁኔታው በመገረም በሰዓቱ በመገኘት ሁኔታውን ማየት አለብኝ በማለት ተነስተው ሄዱ። ከዚህ ቀደም ልጅ ልጄ በቤቱ ውስጥ ትሰራው የነበረውን ሁሉ እናት ለሸሁ ነገሮቻቸው። ልክ ሰዓቱ ሲደርስ ወደ ክፍሉ ተጠጉ። እናት በዚህ ቀደም ለሁለት ተከታታይ ቀናት ስትሰማ የነበረው የለቅሶ ድምፅ ዛሬ ለሶስተኛ ጊዜ ተሰማ። ሸሆ ይህንን ሲሰሙ ለቀሱ። እናት የሚያሸፍ ምንድን ነው ሲለቅሳቸው ስትል ጠየቀ። ሸሆም አላሁ አክበር ይህኩ የመላይካዎች ልብሱ ድምፅ ነው። ከዚህ በፊት ሁልጊዜ ሌሊት ልጅሽ እያለች ከሰማይ በመውረድ እየተሰበሰቡ ቁርአን ይዳመጡ ነበር። አሁንም ድምፅ በማጣታቸው ነው የሚያለቁ። ስብሃን አላ እርሷ ዘንድ እንዲቀይር አይፈቀዱ። ነቢዩ ሰለላሁ ሰለም ተናገሩ ዘመድ በቀብር ስነ ስርዓት ላይ ሲጨናነቁ አንድ እጅግ ያማረ ቆንጆ ሰው በጭንቅላቱ በኩል ይቆማል። ጀናዛው እንደተከፈነ ሰው በከፈነው እና በሞተው ሰው ደረት መሀል የሆነ ከቀብር ስነ ስርዓቱ በኋላ ከባሪ ወደ ቤተሰብ ሲመለስ ሁለት፣ ሙንከር እና ነኪር የተባሉ ማይኮች ወደ ቀብር በመምጣት ጀናዛው ነምን ቆንጆ ሰው በመለያየት ያንን የሞተውን ሰው በእምነቱ በዳይ ብቻ በጥያቄ ሊያፋጡቱት ይሞክራሉ። ሆኖም ቆንጆ ሰው ይናገራል። ይህ ሰው አጋሪም ጓደኛይም ነው፣ ብቻውን ልተወው አልችልም። እናንተ እንድትጠየቁ ከተመደባችሁ ስራችሁ መስራት ትችላላችሁ። እኔ ግን ወደ ጀነት መግባት ካላካትም ትቼው አልሄድም። ከዚያም ወደ ሞተው አጋሩ በመዞር እንዲህ ይለዋል። እኔ አንዳንዴ ወደ ሞተው አጋሩ በመዞር እንዲህ ይለዋል። እኔ አንዳንዴ ድምጽ አርገህ ሌላ ጊዜ ደግሞ ቀስ ብለህ ስታነብ የነበር ከቁርአን ነኝ። አትጨነቅ ከሙንከር ጥያቄና መልስ በኋላ የቆንጆ ሰው አልማ ኦን ለኣሎ በተባሉ የጀኔ መለኪያ ተዘጋጀ። በመልከሙች እታ የሚ ዩድ እና ከሐር በተሰራ ልብስ ተዘጋጀ አልጋ ያዘጋጅለታል። ረሱል ሶለላሁ አለይሂ ወሰለም እንደተናገሩት በቂያማ ቀን በአላህ ሱብሃነሁ ወተዓላ ሲ ስንቆም ከቁርአን የበለጠ ለእኛ የሚንከራከርልን አይኖረም። በነብዩ ከመላእክቶች በበለጠ እባክቡን ይህን መልእክተኛ የቻሉ ያክል ሊያስተላልፉ ሰለላሁ አለይሂ ወሰለም። ይህ መልእክት በአላህ ፈቃድ በቀጣይ እባክዎ ይህን መልእክት እንግዲህ በሰማነው እንጠቀም አላይ አድርገን። ምክንያቱም አያችዋ እእስ ስንቶቻችንን እኛ ቁርአን ምንቀራ አሁን ላይ ሲን ቶቻችን አሁን እቺ ህጻ ይህቺ ልጅ እንትን ቤት ገብቆረ ክላሷ ላይ ቁርአን ነበር የምትቀረው እሱ ባህድ ከዛም ግን ስትሞት፣ ይቅርታ መላይካዎች እየመጡ ቁርአን ያዳምጡ ስለነበረ እንግዲህ እናቷ ልቧ ተሰውረዋል። ሁሌ ክላሷ ስትሄድ የሀዘን የለቅሶ ድምስ ነው የምትሰማ። በስተ መጨረሻም ያው ሸህላልታ ይሄዳ እንግዲህ ስጠይቅ ሻሆች መቶ ሲሰሙት ቁርአን እንደሚቀራ አሁን የሚያለቅሱት እነዛ መላይካዎች እንደሆኑ ነበር ማለት ነው። እና ወደች ይህ ሁላችንም ሊሆን ቪዲዮ ላይክ ሼር አድርጉ። ወዳችኋለሁ። አመሰግናለሁ። መልካም ነገር ሰርተን እናልፋ አላህ ያደርገን። ሁሉንም ነገር ደግሞ በቃ ከምንም በላይ አላህ ያደርገን። ባይ ባይ ስላዳመጣችሁ እኛ መሰግናለሁ።